የ2018 የኢሬቻ በዓል አከባበር ቅድመ ዝግጅትን በተመለከተ የአዲስ አበባ ከተማና የሸገር ሲቲ ውይይት አካሂደዋል። እንደ ኢሬቻ ያሉ አንድነታችንን ለዘመናት አስተሳስረው የቆዩ በዓላት ከመቼውም ጊዜ በላይ ያስፈልጉናል ያሉት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ የሆኑት አቶ አብርሃም ታደሰ አዲስ አበባ የአፍሪካና የኢትዮጵያውያን የብልጽግና ተምሳሌት የሆነች ዋና ከተማ ነች ብለዋል። አዲስ አበባ ከተማ ከጊዜ ወደ ጊዜ እየዘመነች መምጣቷና የኢሬቻን በዓል ለማክበርም ለሚገ እንግዶቿ ለመቀበል ሁሉም በሮቿ ዝግጁ ናቸው ያሉት አቶ አብርሃም ሁላችንም በወንድማማችነት ና በእህትማማችነት ስሜት እንግዶችን ልንቀበል ይገባል ብለዋል እሬቻን ለማክበር ከአምናው ከካቻ አምና ይልቅ አምና የተሻለ ነበር ከአምናው ደግሞ ዘንድሮ የተሻለ ይሆናል አዲስ አበባ ዘምናለች ሁሉንም ኢትዮጵያውያን ለመቀበል በሯ ክፍት ነው በእህትማማችነት በወንድማማችነት በፍቅር ተቀብለን በፍቅር ስንሸኛቸው ኢትዮጵያዊነትን በሁሉም ውስጥ ማጥረጽ እንችላለን። ይህን ስናደርግ ደግሞ አብረን ለመቀጠል አብረን ኢትዮጵያን ለማስቀጠልም አቅም የሚፈጥር ድል ይፈጠራል ማለት ነው። በዚህ መሰረት አዲስ አበባ በሁሉም በሮቿ ሁሉንም ወንድሞቻችን፣ እህቶቻችን ተቀብላ ለማስተናገድ አዲስ አበባ ዝግጁ ነች። የኢሬቻ በዓል ትውፊቱን ጠብቆ እንዲከበር በየደረጃው ባሉ አደረጃጀቶች የግንዛቤና የዝግጅት ስራዎች ሲሰሩ ቆይቷል ያሉት የአቃቂ ክፍለ ከተማና የሸገር ከተማ አስተዳደር አመራሮችም በእንግዶች መግቢያ በሮች ሁሉ የሁለቱ ከተማ ነዋሪዎች በሆራ ፊንፊኔና ሆራ አርሰዴ ለሚከበረው በዓል አስፈላጊ ዝግጅቶች ማድረጋቸውን ተናግረዋል። እንደ ሸገር ከተማ የኢሬቻን በዓል ለማክበር በሁለት መልኩ ነው የተዘጋጀ ነው። የመጀመሪያው በሆራ ፊንፊኔና ሆራ አርሰዴን የኢሬቻ በዓል ለማክበር ነው። ለነዚህ በዓላት ዝግጅት ተደርጓል። በሌላ መልኩ ደግሞ በሁለተኛ ደረጃ በከተማችን ያሉ መልካዎች አሉ። እንደ መልካቴቴ እንደ ሰበታ የመሳሰሉ እነሱ ላይም ለማክበር ዝግጅት ተካሂዷል። በዋናነት ህብረተሰቡ በዓሉን በአግባቡ እንዲያከብር ውይይቶች ተደርገዋል። አስፈላጊው ዝግጅት ተደርጓል። የህብረተሰቡ ባህላዊ እሴት ስለሆነ እንዴት ማክበር እንዳለበት ያውቃል። ማህበረሰባችን አካባቢውን በማጽዳት እንግዳን ለመቀበል የምግብ ዝግጅት፣ የባህል ልብስ ዝግጅት የውይይት ቦታ ዝግጅት፣ የአቀባበል ዝግጅት እና የማህበረሰቡን ደህንነት የመጠበቅ ዝግጅት አጠቃላይ የሚጠበቅብንን ሁሉ ዝግጅት ስናደርግ ቆይተናል። በዓሉ ከምስጋና ከወንድማማችነትና አብሮነት እሴቶች በተጨማሪ በቱሪዝም መስክ ለሀገር ኢኮኖሚ እድገት የሚያበረክተው አስተዋጽኦም ትልቅ መሆኑን የጠቀሱት የሁለቱ ከተማ ነዋሪዎች በዓሉ እሴቱን ጠብቆ እንዲከበርና እንግዶቻቸውን በተዋበ ሁኔታ ለመቀበል መዘጋጀታቸውንም ነው የተናገሩት። ሰዎች እማያውቁ ድንገት ከውጭ የሚመጡ ቱሪስቶች ምናምን አትራክት እናደርጋለን ማለት ነው። ሶ ይሄ ባህላችን ለማስተዋወቅ ትልቅ አስተዋጽኦ አለው። የሚመጡትን እንግዳዎች ከያገሩ ስለሚመጡ እነሱን ኦሎ ውሃ እንደዛ እያደረጉ ቢቀበሉ እና በሰላም ቢሸኙ ደስ ይለኛል።